እናንተ ምን አይነት ጉድ ነው ዛሬ? ቪዲዮ እንዴት አያችሁ? የምር እኔ በጣም ተናድጅ ያለው። እውነት ለመናገር እች ልዩ ተብዩ ማለት ወጥ ረገጠች። እግዚአብሔር ምን ነው አንቺ። እንደ ሴት ወኝ በጣም ነው የሚደብሮ ማለት ነው። እንደ በግድ ተመርምሪ እኔ አላምንም፣ መመርመር አለባት። የውሸት ነው አላረገዘችውም ብለሽ ትመጣለች። ጨራሽ ትላንትና ምን አለችው? ከልዑል ነው ያረገዘችው አለች። ሄሉ ማችም ከልዑል ጋር ተኝታ እግር ከፍታ አላየሽም እንዴ? ልጅቷ አምኖ እየሆነች ነው በእውነት እኔ በጣም ጋረመችኝ እንዴ! ከቻልሹ ብትለቂላቸውስ እንዴ? ይደብራል። ሄሉ እኮ ማችም እኮ ከሱ ጋር አድራለች፣ ከሱ ጋር ተኝታለች። እሱም እኮ አምኗ ለመናገር ያብ አምኗዋል። አንቺ ምን ቤት ነሽ እንዴ? በግድ ማስገደድ አለ። እንደ ቤተሰብ ተመርመር ማለት ማስገደድ አለው። እንደ እስኪ ንገሩኝ፣ እኔ ጥያቄ ሆንብኝ ማለት ነው። እንደ ልጅቷ ጤነኛ ናት፣ ግን ሆ ምን ዘመን ነው? ጌታ ወይ ትግስቱን ስጠ- አረ ሴቶች ፈላባቸው ይመስለኛ ዘንድሮ ማለት ነውና የሰላም ያድርግላቸው፣ የሰላም የፍቅር ያደርግላቸው በፈጣሪ ስም። ሰላም ሰላም፣ ጤና ይስጥልኝ ሁድና እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማረግ አበረታቱኝ ለማለት ፈልጋለሁ። የእኔ ውዶች ፊሌ ስትገቡ በላይክ ግቡ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጎ አይከፈልበትም፣ አበረታቱኝ ለማለት ፈልጋለሁ። እንግዲህ ዛሬ ባልዑል ቤት ቪዲዮ ተለቀዋል። እውነት ለመናገር እንግዲህ መመርመር አለባት። እሷ እኮ ተናግራለች። ከፈለክ ቼክ ማስደረግ ትችላለህ። እኔ አርግዣለሁ ብላ ይሉ በጀመራ ቪዲዮ በሰራች ላይ አልተናገረችም። እሱን ይዛ በቃ ቼክ ማስደረግ አለባት አላለችው። አንቺ ደፋር ነሽ እንዴ? ለአንቺ ብላ ሁሉም ነገር ቼክ ማስደረግ አለባት እንዴ? እሱም ኮ አምነዋል። በቃ ያብ አምነዋል። አዎ እርጉዝ ናት። ግዴታ አይደለም እኮ ቼክ ማስደረግ ግዴታ አይደለም። ወደ ሲገፋ ታያለሽ ኢመኝ ያላት ነው ልጁ ታጭራሽ አላምንም። ግግም ኤሉ ምን ህይወት ውስጥ የገባሽ እግዚአብሔርን እንጃ አላቅም በዚህ ታየብኝ አላቅም። ኤሉ ግን ቢቀራስ ብዬ ተመኘው ማለት ነውና፣ እንዳልክ በጣም ይፈልግሻል። አንቺ ትልቅ ቦታ አለ በጣም የሚወድሻል። በቃ እንዳልክ ስላለ ወደ እንዳልክ ብትመለሽ እኔ የምኞት ነው። እግዚአብሔር እንደዚህ የተጨማላለቀ ህይወት ብትወጪ እውነት ቢሆን እሺ ደስ ስላል። እውነት ይሄ ነገር የሉ መችም ውርጉዝ ነኝ ብላ የውነት ብላ ጠርታለች። እውነት ለመናገር እንግዲህ ማሌሳ ይሄ ነገር የውሸት ነው ካለች አላቅም። ተመልካቹ እንኳን አይለካቱ ምክንያቱ በልጅ አይቀለድም። ገባችሁ? እሱም አምነዋል። ኤሉም ሁርጉዝ ነኝም ብላለች። ልጅቷ ደግሞ መቼም አላምንም አላረገዘችውም አለች። ትላንትና ደግሞ ምን አለችው ኤሉ? እያረገዘችው ከልዑል ነው አለች። መቼም ኤሉና ልዑል አንድ አልጋ ላይ ተኝታ ሲተኙ አላየችው እንዴ? ልጅቷ ምን ሆና ነው እንዴ? ልክ ካለፈችው ያ በተብየ ማለት ነው። ኤሉ የምትፈልግ ከሆነ ኤሉ ለትዳር የምትፈልግ ከሆነ ልጅቷ ማለት ነው ከአወኑ ጀምራ ግዴታ በግዴታ አይደለም እኮ ግዴታ እሉ ማለት ቼክ ማድረግ የለባት። እውነት ለመናገር በቃ መጀመሪያ ላይ ክፍተት በቃ ማለት ጸብ ተፈጠረ አደለ። እቺ ልጅ ና አንተን ስትጠራ መጣች። እቺ ልጅ ማለት ነው ከመጣች ሺ ይሄ ነገር በማላቸው ተፈጠረ። እሉ ሺ እሉና ያቡ መቼም ታቃላችሁ፣ ላሽማንድ ቤት ተኝተዋል አንድ ላይ ማለት ነው ሮም ቤት ተኙ። እንግዲህ ያን ጊዜ ነው የተፈጠረ ብላችሁ ታምናላችሁ። መቼም እንግዲህ እሷ ደግሞ እኔ አላምነውም አለችው። እሺ ካላመነችው በግድ ነው እንዴ ታዲያ? ኤሉ ካልፈለገችስ እንዴ በግድ ሂደሽ ቼክ አስደርጊ። ቼክ ካላደረገችው ማቼም ወርጎዝ አይደለችሁ የምባል ነገር አለ እንዴ ቤተሰብ? እሱ እኮ አምነዋል እኮ ባልዮ ተብዮ አምነዋል። ማቼም ያብ አምነዋል። ስለዚህ እሷ ለምንድን ነው በዚህ ልክ እንደ ግግም ያለችው ማለት ነው? መቼም ሄሉላ ደርቧት መቼም አገባትም። ግን ያብ መወሰን ያለበት አንተ ነው። አሁን እሷ መቼም የህጋዊ ምስጠቅ አይደለችም። ጎደኛ ናትሽ። የሁለት አመት ፍቅረኛ ልትሆን ትችላለች። በቃ አላገባትም። ማስወጣት ነው በቃ ከአንተ ህይወት ኤሉ ምትፈልግ ከሆነ የልጅ እናት ከሆነች ልጅቷን ከህይወትክ ማስወጣት ነው። ዝም ማለት የለብም። ምክንያቱ እዚህ ጋር የሁለት ሰው ህይወት የተጎዳ ነው ማለት ነው። እዚህ ጋር ኤሉ እውነት ካረገዘችው እንግዲህ በጣም ደስ ይላል። ልጅ የእግዚአብሔር ጸጋ ነው። ግን ካላረገዘችው ደግሞ ኤሉ ደግሞ ማንም አይፈታሽም። እውነት በውሸት ምክንያቱ ተናግረሻል። ልጅ ደግሞ በልጅ መቼም ሰው አይቀልድም እና እውነት ከሆነ በጣም ደስ ይላል። ፈጣሪ ያድርግልሽ፣ መልካም ምኞቴ ነው። እውነት ለመናገር ይሄ ነገር ውሸት ከሆነ አስበሻል፣ እሱም ራሱ ያዘንብሻል። ሁሉም ሰው ነው የሚያዘንብሽ ማለት ነው እና ሰው ተመልሶ ወደ አንቺ ይገለበጣል። ገባሽ አይደለም? ስለዚህ አንዳንዴ በሸትን በውሸት ልጅ በማላቸው ባጥሩ ጥሩ ነው ብዬ አስባለሁ። ፕራንክ ከሆነ ፕራንክ ነው በሉ በቃ፣ እስከ ልጅ ድረስ ባትሄዱ ጥሩ ነው። እንግዲህ አላቅም። ሄሉ ደግሞ በፍጹም ቼክ አላስደርገው ቀኑ ሲደርስ ሄዳለሁ፣ ወይን አንድ ሳምንት ጊዜ ስጠኝ፣ አሁን እዛ ተመልሼ አልሄድም ነው እያለችው ያለችው ማለት ነው። ያብ ደግሞ ለእኔ ብለሽ ለእኔ ብለሽ ለእኔ ብለሽ ለመጨረሻ ጊዜ አስመር ቼክ አስደርገሽ ይህች ልጅ ከዮት አስወጣታለሁ እያላት ነበረ፣ ሄሉ ማለት ነው። እንግዲህ በመጨረሻ ሁሉም ሄዱ አንድ ላይ ማለት ነው። እና ልጅቷ ደግሞ ልዩ ናት፣ ልዩ ተብዬ ማለት ነው። አንቺ ሴትዮ፣ ሴትነትሽን አስከብሪ ማለት ነው። ይደብርሻል፣ በቃ ይደብርሻል፣ ወጥረገሽ በጣም ማለት ነው እና እንዴ! ምኖ እኔ ነኝ ያልሽኮ፣ ሁሉም ነገር እኔ ነኝ መወሰን ያለብኝ ያልሽኮ። እንዴ ይደብራል እኮ ወንድ ልጅ ደሞ ክብር ይፈልጋ። ጋባሽ አይደል በግድ ቼክ ታስደርግ ብላለችኮ ባለፈው። ከፈለክ ሄደን ቼክ እናስደርጋለን ብላለች። አሁንም ህንባቴልም። ስለዚህ ስለዚህ ለመጨረሻና ለዛሬ ብቻ ቼክ ታስደርጋለች። አላምንም እሷ ቼክ አላደረገችው መቼም አላምነውም ማለች። ምን አይነት ጉድ ነሽ አንቺ? ሴት ነሽ አሁን እንዴ መቼም እኮ ይሉና ያቡ እኮ አንድ ላይ የተኝቷል፣ አደሩ ፈጣዘና የሚሉ ጊዜ አሳልፏል፣ ያሳልፈዋል። ማቼም በዛ ሰዓት ነው የተፈጠረ። ሁሉም ሰው እኮ የሚያምናው ሁሉም ሰው ያምናል መቼም። ይሉና ያቡ አንድ አልጋ ቤት አንድ ሮም ቤት ነው የተኙ፣ መቼም በቃ አንድ ቤት ተኝቶ ሁለቱም አንድ ቤት ተኝቶ ምንም ሳይነካክኖ እንደ እንደሚያድሩ አንቺ ስታስብ ማለት ነው። አርሚናይት ጅላጅል ናት። ጌታ እንዴ ይደብራል። እውነት እንደ ሴትነትሽን ራስሽን ብታስከብሪ መልካም ነው። በቃ ወንድ ልጅ ደግሞ አይፈልግም። ስለዚህ ኤሎርጉስ ከሆነችው ሆነች ካልሆነችው አንቺ ምንኖች ነው ምነካሽ? ከለሱ ህይወት የለም እንዴ? ወንድ ሞልቷል እኮ እንዴ፣ አገራችን ወንድ ጠፋ እንደ ቤተሰብ ወንድ ጠፋ እንዴ በሀገራችን? ጉድ ፈላ እንዴ! በአንድ ወንድ ላይ ሞጭጭ። ይደብራል፣ እግዚአብሔር እንደብራ እውነት። ኤሉ እርጉዝ ከሆነችው ፈጣሪ ያደርግላት፣ ግን በውሸት ካላረገዘችው በጣም ይደብራል። በልጅ ደግሞ አይቀለድም እውነት ለመናገር ኤሉ ደግሞ እምቢ ብላለች ግን ተፋጠጡ ሁለቱም ማለት ነው። እና ምን እንደተፈጠረ ብቻ አናቅም። እንግዲህ የነገ ቪዲዮ ደግሞ ምን እንደሚሆን አናቅም። እግዚአብሔር ሆይ ትግስቱን ስጠነ። ኧረ ምን አይነት ጉድ ነው? ሄሉ ግን ምን አይነት ህይወት ውስጥ ነው የገባሽ እንዴ? ስንት የሚፈልጉ ሰው አለ። ኤልዌን የቆንጆ ይ ህይወት ቢቀራ ይሻልሻል። ያብተብዩ ምንም ትግስት ምባል ነገር የለም። ለሴት ልጅ ምንም ለራሱም በቃ ትግስት የለም። እግዚአብሔር በቃ ቶሎ ነው የሚናደደው፣ ቶሎ ነው በቃ የሚደሰተው። በቃ ልንጋ ወንድ ልጅ በዚህ እንደዚህ ባህራል እንዴ? እኔ እግዚአብሔርም በጣም ወድጄ ነበረ። ኤሉና ያብ ደግሞ ያምራሉ አንድ ላይ ሲሆኑ ማለት ነው እና ልጅታ በቃ መቼም አልፋታችሁም ብላለች። ስለዚህ ሄሉ ደግሞ ለምንድን ነው ከኔ ህይወት ማትወጪልኝ እያለች ነው ያለችው፣ ማለት ነው። ብቻ ይደብራል፣ እግዚአብሔር ይደብራል። ወንድ ልጅ ደግሞ በግድ አይሆን ደግሞ፣ ያብ ተብዬው ራስን አስከብራ በቃ ልጅቷን ከህይወትን ማስወጣት ያለበ አስወጣም። እዚ ጋር ሄሉ ርጉዝ ከሆነችው የሁለቱን ሰው ህይወት አታበላሸው ነን። ለመናገር በጣም ይከብዳል፣ ብቻ ይከብዳል። ቤተሰብ እስኪ በኮመንት ሀሳብ አስተያየታቸውን ጻፉ። ቪዲዮ ከተመቻችሁ ላይክ አድርጉ። ወዳችኋለሁ።